ያማን ከረዥምና ከአስቸጋሪ ምሽት በኋላ በጠዋት ወደ ቤት መጥቷል። ኔስሌን ቁጭ ብላ ስጠብቀው ነበረ። ያማን እያስጨነቃቸው ነበረ፣ በግድ እየነጋላቸው፣ እሱ ግን እጁ እየደማ በቀጥታ ወደ ውስጥ እየገባ፣ በአንድ በኩል ደግሞ ቀደም ብለው ሩያን ያጋጠማትን ነገር አይተው ስለነበረ ብዙም ደስ አላላቸውም። እንደውም ከሩያ እናት ከሸምኔም ጋር ጭምር እየተጣሉ ነበረ። አሁን ወደ ውስጥ እየገባ ኤጂ እህቱ እያየችው፣ ወንድሜ እንዴነህ እያለችው ነበረ። ቢያንስ አንድ ጊዜ እንኳን ሰላም አትለኝም የጠቀችው እየጠቀችው ደህና ነኝ ደህና ነኝ እያላል ነበረ ከዛ በኋላ እናቱ ድንገት ችግር አለ እንዴ ብላ እየቀረበችው ነበረ ከዛ በአንድ በኩል ኤጄ ወንድሜ ናናና ቆስለ መጥረግ አለበ እያለችው ኤጄ ወደ ክፍል ሂጂ ትላታለች ኔስሊያን ከዛ ኤጄ እሺ ብላ በደረጃው እየወጣች ወደ ክፍሏ ስታመራ ኔስሊያን ልጇ ላይ እያፈጠጠችበት ነበር ምንድን ነው ምንድን ነው ችግር የለም ማለት ምን ማለት ነው ስትሮ ነበረ አዎ ችግር የለም በቃ ይሄ እንግዲህ የተለመደ ነገር ነው ከዚህ በኋላም እንደዚህ ይቀጥላል አላት ከዚህ በኋላ እንደዚህ ይቀጥላል እንዴት ሆኖ አለችው በቃ እንደዚህ ሆኖ ይሆናላ ምን ችግር አለው የተለመደ ነገር ነው ነገር ነው እያለ ነበር። ምን ማለት ነው ትናንትና ተጣድፎ ከቤት ወጣ፣ አሁን ደግሞ ጠዋት መጣ፣ ምሽቱ ሙሉኛን ስታስጨንቀን፣ ምንድን ነው ምንድን ነው እየሆነ ያለው ነገር፣ በቃ ምንድን ነው እንዴ ሩያ አንገት ላይ የሆነ ሰው ፍትለታማ ነገር አድርጎ ምናምን ነገር። ታዲያ ይህን ነገር ትለምጂዋለሽ እያልከኝ ነው? ትለምዱታላችሁ እያልከኝ ነው? ምንድን ነው ልጄ፣ ምን እያልከኝ ነው ያለው አለቸው። ከዛ ሰራን ባንድ በኩል ንስሊያን ተረጋጊ እያለ ነበር። አልረጋጋም እስከ ጠዋት ድረስ ማናችን አልተኛንም ነበረ፣ ማታ ሞተን ጠዋት ነበር የተነሳ ነው። እሺ አሁን ምን አድርጉ ነው የምትለን? ቆይ አንተ ለምድሮ የምታስጨንቀን ምንድነው? ቆይ ችግረ እንዲህ በቁሜ እንድሞት ነው እንዲያንተ የምትፈልገው? ግን አነገ ልንገረ እኛ ላይ እንደዚህ የማድረግ ምንም አይነት መብት የለም። ይገባል አይደለም እለው ስትኖ ነበር። ምን ይፈጠራል? ምን ልታመጡ? ምን ይፈጠራል? እስኪ አሁንስ ምን ልታመጡ? እስኪ ምንም አልገባኝም። ይሄ ምንድን ነው? እናትነት መሆኑ ነው? ለአመታቶችል እየተውሽን እናትነት ደማዋን መልሰሽ ትዛለሽ እያለን ነበረ። ሲያናድዳት ንስሊያን በጥፊ መታችው። ስትመታው እሷም ለራሷ ደንግጣለች በአንድ በኩል፣ እሱም ቢሆን ደንግጦ እያያን ነበረ። ሰራንም ቢሆን ክው ነበር ያለው። ብዙ ያልታሰበ ነገር እየሆነን ያለው በአንድ በኩል ንስሊያን ለ እኔ ንስሊያን ነኝ ላስተዋውቅ ማለት ነው። ይሄ እናትነት ጥፊ ነው። ከዚህ በኋላ አፌን ከፍታለው ካልክ ገና ጨምርላለሁ፣ አለችው። እንደዚህ ስትለው ትኩር ብሎ ተመለከታትና ወደ ክፍሉ እየሄደ ነበረ። ኔስሊያን አዘነች። ሰራን ደግሞ ኔስሊያን ምንድነው ያረክሽው? በፈጣሪ ስም እሺ፣ ምንድነው ደግሞ ነው ያረክሽው? እያላን ነው። በአንድ በኩል ያማኑ ወደ ክፍሉ እየገባ ነው ያለው። አላውቅም፣ አላውቅም፣ ምን እንዳረኩ ትለዋለች በሌላ በኩል አሁንም ቢሆን የሸምኒም ወንድም ኢኪያር ችግር እየፈጠረ እየበጠበጠ ነው ያለው። አሁን ሰራም ፊቱ መቶታል፣ ሄዳለሁ ብሎ እያስቸገራን ነው። አንዴ አንዴ ብቻ ተረጋጋ፣ አንድ ጊዜ ብቻ። ይኸውልህ ምንም ነገር እኮ የፈጠረም እኛ እንዳሰብነው አይደለም። በጣም ፈርቼ ነበር። እንደፈራ ነው አይደለም፣ ተመለከትከ አይደለ? ይኸውልህ መጀመሪያ እሱ ቢያስታውሰ ኖሮ ሁሉንም ነገር ይናገር ነበረ። እሱ ነው እሷ ናት እያለ ይጠቁምብን ነበረ። ግን በቃው፣ ምንም ነገር የለም ተረጋጋ። ምንም የሚያውቀው ነገር የለም። በቃ ሶስታችንም እናወራለን፣ እሱ ይምጣና እሺ፣ እንወስናለን ይችላል እናረጋለን፣ እናቅዳለን። ይኸውልህ መጀመሪያውን አንተ አትቸኩል፣ ተረጋግተአል ሳትቸኩል ነው ነገሩ መደረግ ያለበት አለችው አደለ እንጠብቀው፣ አደለ መቶን እስከሚያጋፍጠኝ ድረስ እናንተ ምን አለባችሁ? እኔ ስቀበር እናንተ ታመልጣላችሁ። በጣም ነው የምታሳዝኝ። እየውልሽ አንረገልኝ ጋርሽ እኔን መቼም አታስቆምኝም። እሺ እኔን መቼም ቢሆን ወደዛ ሰው አሽቀንጥረሽ አትወረውድኝም። አያገባኝም ከዚህ በኋላ አያገባኝም። ከዚህ በኋላ ማናችሁም ለሰራችሁ ስራ በሙሉ ዋጋ ትከፍላላችሁ። ከዚህ በኋላ የእናንተ ቅዳይ አስፈልገኝም አልፈልግም፣ ትይም በቃ እያለ ነበር። ኧረ እንደዛ አደለም፣ እንደዛ አደለም። ቆይ አንድ ጊዜ ቆይ፣ አንድ እያለችው ነው አልፈልግም አልፈልግም፣ በቃ ተኝ ብሏት፣ በደረጃው እየወጣ ነበረ። ድንገት መታ፣ በትልቅ የጣውላ ነገር ጀርቦ መታቸው። ደረጃው ላይ እንዳለ ስትመታው ወደቀ። ከዛ ድምፁ ከላይ ድረስ ይሰማ ነበር፣ እሱ እንዲህ ሲፈጠፈጥ። ወንድሜ ይቅርበልኝ፣ ይቅርበልኝ ትላለች፣ የመታችበትን ነገር በእጇ እንደያዘች። ሩያ ከላይ ተኝታ ነበረ። የሆነ ነገር ሲፈጠፈጥ ድምፅ ሰማች። ከባድ ነገር ሲወርቅ ድምፅ ስትሰማ ደግሞ ምንድን ነው ብላ ካልጋዋ ተነሳች። ራመድ ራመድ እያለች ከመኝታ ክፍሏ ወጣች። ሩያ ከመኝታ ክፍሏ ወጥታ በደረጃው ላይ ቁልቁል እየተመለከተች ነበረ እማዬ ምንድን ነው ስትላት እናቷ ወንድሟን ጎትታው ቦታውን አጽድታ እየሰሞኝ ነው የኔ ቆንጆ ትላታለች ምንድን ነበር ድምፁ የሰሙት ቅድም አለቻት የምን ድምፅ ኧረ ምንም ድምፅ የለም ትላታለች ከዛም በኋላ ግን ወንድሟን ጎትታ ጥግ ላይ አድርገው ነበረ አሁንም ቢሆን ወንድሟ ኢኬር ራሱን እየሳተ ነበር አረ የሆነ ድምፅ ሰምቻለሁ ስትላት ሩያ ህልም እያየሽ ነበር ማለት ነው በቃ ተዘጋጅ መሄድ አለብሽ ቶሎ በይ እየጠበቁሽ ነው እያለቻን ነበረ ከዛ ሩያ ስትሄድላት ዞር ብላ ስትሄድ ወዲያው ነበረ እሷ ወንድ ሁለቱ እጁን ይዛ እየጎተተች ወደሌላ ክፍል እያስገባቸው የነበረው በአንድ በኩል ያማን መኝታ ክፍሉ ቁጭ ብለዋል ቁጭ ብሎ እያሰበ ነው ፈገግ ብሎ ያስባል እናቱ በጥፌ የመታችውን ጉንጩን በእጁ እያሸ ፈገግ ብሎ በአንድ አቅጣጫ ሲመለከት ድንገት እናቱ መጣች ወደ ውስጥ እየገባች ነበረ ለእሱ ህክምና ለማድረግ ነበር የመጣቸው ቲሸርትህን አውልቅ አለችው እያወለቀ ነበረ ከዛም በኋላ ቀስ ብላ እየጠራረገች ለት መነጸሯን እያረገች ቁስሉ በጣም ከባድ ነው ስለዚህ ጠባሳ ሊሆን ይችላል ማለት ነው አለችው ለእኔ አዲስ ነገር አይደለም ችግር የለም እያላን ነው። እሺ ነገሩን አፈጥነዋለሁ እሻው ማደንዘዣ እየወጋውክ ነው። ማደንዘዣው እንዲሰራ ትንሽ ደቂቃ እንጠብቃለን አለችው። ችግር የለም ለምጅኋለሁ ስራ ሽንቀጤ እያላን አልነበረም። ቁስሩ እንድትሰፋለት እየጠየቃን ነው። ከዛ መስፋት ጀመረች። ከዛ እየሰፋችለት እያለ እዩል እኔ እንግዲህ በቻልኩት መጠን ላንተ ማድረግ ያለብኝን ነገር እያደረኩኝ ነው። እኔ አንተን ከጎኔ ስትጠፋ በልቤ በጣም ብዙ አዝኜ አጠገቤ ማንም ሳይሆን ከተንበረክኩበት ራሴ ተነሳሁኝ ሳለቅስ የነበረውን እምባ ራሴ አበስኩ። ማንም ከጎኔ አልነበረም። ለብዙ ዓመታቶች ያልተሰ ይቻለው አሁን ደግሞ መተህ በዚህ ዝምታና በዚህ ሁኔታ አትግደለኝለ አልፈቅድልም እኔ ሰልችቶኛሉ እየሰማኝ ነው እያለችው ነበረ ትኩር ብሎ ይመለከታትና መልሶ ይዞራል ከዛ ከሰፋችለት በኋላ በፕላስተር ነገር ለጥፋለታለች ከዛ ትቷት ጋደም አለ አልጋው ላይ ከዛ ሰው ወደሱ ቀረብ ብላ ያማን ምንድን የተፈጠረው ማነው አንተ ላይ እንደዚህ ያደረገው እነ ማናቸው እንደዚህ ያደረጉ ብሽ ቢያንስ እሱ ንገረኝ እሺ ማነው ያኔ እንድትታገት ያደረገው ማነው ቆይ አስታውስ ያስታወስከውንም ንገረኝ ዋከ አለችው አይኑን ጨፈነ እሺ በቃ ብላ ስማው እየወጣች ነው የው ነገር ድርባለት ወጣች። እሱ እሷ ከወጣች በኋላ ያለቅሳል። በሌላ በኩል ሩያን ብትሆን ወደ መኝታ ክፍሏ ከገባች በኋላ ትናንትና ማታ የተፈጠረውን ነገር እያስታወሰች ነው። ትናንትና ማታ የተፈጠረው ግርግር ገና ከሆኖ እየረብሻትና እየበጠበጣት ነው ያለው። በትሬ ደሞ ሲጫጫሁ ከዛ እሷን ሲለቋት ከዛ ያማንን እዛው ሲያስቀሩት እያሰበች ነበረ። ከዛ ያማን አሰባሰበና አሰበና ካልገው ብድግ ብሎ እየተነሳ ነበር። በሌላ በኩል አላዝ መኝታ ክፍሉ ነው ያለው። ወደዛ ወደዚህ እያለ ያስባል። ድንገት በር ተንኳኳ። በሩን ሲከፍተው እየመጣ ያማን ነበረ። ወንድሜ ና ግባ፣ ልትለኝ የምትፈልገው ነገር አለ እያለው ነበረ። አዎ ብዙ ማናገር ነገር አለ። እሺ ትላንትና ስለተፈጠረው ነገር በደንብ ትነግረኛለ ብሎ እየጠየቀው ነበረ። ከዛ አላዝ ምኑ ልንገርህ፣ ምን መስማት ፈለግ? እያለው ነበረ። አታሹፋት፣ ቀልድ የለ፣ እየጠየቅከው ነው ትናንትና የተፈጠረው ነገር ምንድን ነው? አምስት መቶ ሺ ሊሬ እዳ አለብን። እሺ ያንላ ገንዘብ ኬ ነው የምናመጣው? እያለ ነበረ። ምን አገባኝን እያል ነበረ። እንዴት ምን አገባኝ ትላለ? ብሎ እየጠየቀው ድንገት ቻላ መጣች። አላዛን ውጣም እንዴ ብላ እየገባች ነበረ። ሁለቱ ወንዶች ተፋጠዋል። ማለት እዚህ ጋር ምን እየተካሄደ ነው ያለው? ብላ ጠየቀች። ወንድሜ ብር ይፈልጋል፣ ብር አስፈልጎ ነበር ይመጣው አላት። ከዛ ባንድ በኩል ያማን ተናዶ ያዋል፣ ሂድና ትክክለኛ ወንድምን ጠይቀው፣ እኔ ምን ላርግህ? ምን ላርግህ? እሱ ገንዘብ ይሰጣል ብሎ ነው የላኩህ። እኔ ምንም አይነት ላንተ የሚሆን ገንዘብ የለኝም፣ ጥፋ ከዚህ እያለው ነበር። ታመጣለህ፣ ታመጣለህ ይለ። በህይወትህ ምንም አይነት ታዳ ከፍላት ታቀማ አይደለ፣ በአሁኑ ግን ትከፍላለህ ይለ። እኔ ካላስከፈልኩ ወንድ አይደለው እያሉ ነበር። ከዛ በኋላ ልቀቀኛ፣ ለበዛ ያጣራለሁ አለ። እናቱን አባቱን እንደሚጣራ ሲዝት፣ እሺ ችግር የለም፣ በል አሁን ጥራ፣ ተጣራ፣ የፈለግከውን እያለ ያማን ተረጋግቶ ተቀመጠ እኔም የራሴ የምናገረው ነገር አለኝ እያለ ነው። እንዴት አድርገህ ያን አሺሽ እንዳከፋፈልከውና ጓደኞችን እንደመረስካቸው በሙሉ እኔ ምናገራለሁ፣ ብዙ የምናገረው ነገር አለኝ አለው። ከዛ አላዝ ምሮ የምትፈልገው ብሎ ጠየቀው። ገንዘብ ገንዘቡን ትመልሳለህ ብሎ እየጠየቀ ነበር። ጥሩ እሺ፣ ለአሁኑ አሸንፋል እንበል፣ ነገር ግን የእኔናንተ ፍጥጫ አላበቃም፣ እሺ ትሰማለህ እያለ መሳቢያውን ከፈተ። በርካታ ሰዓት ነበረው። አንደኛውን ሰዓት አነሳ አነሳና ይኸው ይሄ ጥሩ የሆነ ገንዘብ ይወጣል በቀረው ቆንጆ ነ አስከሬን ብላበት እያሉ ነበረ ከዛ ያማን በቀጥታ ሰዓቱን ይዞ እየወጣ ነው ሰዓቱን ይዞ እየወረደ በሌላ በኩል እህቱ ቻላ ምንድን ነው ግን እያረክ ያለው ብላ ከሱ ጋር እየጣላች ነው ያማን ቅርብ ጊዜ ነው እዚህ ቤት የመጣው የቤቱ ሰራተኞች ገና ከአሁኑ እየወደዱት አይደለም ስለሱ የማይሆን የማይሆን ነገር እያወሩ ናቸው እርስ በርስ ያማን ከቤት እየወጣ ነው ሰዓቱን ሸጦ ሄዶ ገንዘቡን ሊመልስ እያሰበ በረጋ እንደደረሰ ስለ ሩ ያስታወሰ አሰበ ከዛ ማሰባሰበና በቀጥታ ወደ እሷ ቤት እየሄደ ነበረ እሷ ዥዋ ዥቤ ነገር ላይ ተቀምጣለች። ሩህያ ደናነሽ እያላ ነበረ። እንዲህ ሲላት አየችው። አየችውና ከተቀመጠችበት ተነሳች። ራመድ ራመድ ትላለች። አረቆ አንድ ጊዜ ቢያንስ እንድነግርሽ እንኳን እድል ስጭኝ፣ ቢያንስ ጆሮሽን ስጭኝ፣ ቢያንስ አንድ ጊዜ እንኳን ላውራ እያላት ዝም ብላ ትራመዳለች። ሄደች፣ ሄደችና በሯን ከፍታ ገባች። በሩን ፊቱ ላይ ዘጋቸው። በዚህ መንገድ ገብታ ሁለቱም ሲለያዩ ግራ ገባው። ምን ላርግ ብሎ እያሰበ ነበረ። ከዛ ሰ ወደ ክፍሏ ከገባች በኋላ ብዙ እያሰበች ነው። ድንገት በመስኮት ገባ። ሲገባ ደንግጣ እያየችው ነበር። ሩህያ ያንቺ ነገር አስጨንቆኝ እኮ ነው። የሆንሹን ነገር ለምሮ ማነግሪኝ። በጣም ይቅርታ ስለተፈጠረው ነገር በሙሉ እንዳዘንሽ ይገባኛል እያላን ነበረ ምንድነው ቆይ አንተ ምን ላርግ ቆይ ምን አርጊ ነው የምትለኝ እብድ ነው ወይስ ምንድነ ምንድነው ምንም አልገባኝም እኮ ይሄ ስራ ነው ይሄ በመስኮት ምዘለው ነገር እንደ ሰው በበር በኩል አገባም አለችው ነው እኮ በር ዘጋሽብኝ አላት ብዘጋብስ መብቴ አንዴ ቤቴ ታዲያ ምን በመስኮት ምን ያስገባል ወይስ ያኔ ቤት እየዞራችሁ ስዘርፉ የለመርከው የተማርከው ነገር ነው አለችው በህይወቴ እንደዚህ ነገር አድርጌ አላቅም ነገር ግን አንቺን ለማናገር ብያረኩት ነገር ነው አላት ስም አድረገልን ገረ በቃ ይሄ ያንተ ዓለም ነው እሺ ያንተ ዓለም ይሄ የራስ ዓለም ነው እኔ አያገባኝም በአንተ ዓለም ውስጥ አልፈልግም ለእናንተ ሁሉም ነገር ኖርማል ነው። እኛ ግን ቤት ውስጥ ነው ያደግነው። እሺ እኔ በተለይ ቤት ውስጥ ነው ያደግኩት። ለእኔ እንደዚህ ነገር አይስማማኝም። ከዚህ በኋላ ጠገቤ እንድደርስ አልፈልግም። በቃ ከእኔ ራቅ፣ አልፈልግም በቃ አለችው። ከዛ ስለሰጠችው የአንገት አብል ማውራት ጀመሩ። ከዛም በኋላ ይሄ ኮምፓስ ነው ይመራል ብለሽ ነበረ እሱ መርቶኝ ነው የመጣሁት አላት። አያገባኝም በቃ አያገባኝም፣ ስፈልግ ጣለው ከአንገት ላይ በጥስና አለችው። ነው እያላ ነው አሁ ነው ስትለው በቀጥታ በጠሰው፣ በጠሰውና በቀጥታ ወደ መስኮት ተጠጋ። ከጠጋ በኋላ በመስኮት በኩል ወረወረው። ሲወረውረው እንባ የተናነቀ ነበር አለቀሰች። ከዛም በኋላ በቃ ሂድ አለችው። በመስኮት በመጣበት መንገድ እየወረደ ነበረም። እሱ በዚህ መንገድ ሲሄድ አሁንም አዝና ያየችው በመሰላል እየወረደ ነበረ። መሰላሉን እየወጣበትን ወደ ቦታው ከመለሰ በኋላ የወረወሩን የአንገት ሐብል እየፈለገው ነበረ። ፈልጎትም አገኘው። ካገኘው በኋላ አንስቶ እየወሰደው ነው። ሩህያ ግን ነገሩ አብቅተዋል ብላ እያለቀሰች ነው። ያማን ቀስ ብሎ ከግቢያቸው እየራቀ ነበረም። ከዛም በኋላ ዞር ሲል ትንሿን መስኮት ተመለከታት። እሱ በህፃንነቱ የታገተበትን ትንሽዬ ቤት በዚህ መንገድ እያየ አሁን እዛ ቤት ውስጥ እጁ እንዲሁም አፉ ታስሮ የሚገኘው የሩያ ጎት ኢኬያር ነበረ። እህቱ እጁን አስራ አፉ ላይ ፕላስተር ለጥፋ እዛው ክፍል እንዲታሰር አርገዋለች። ኢኬር እዛ ክፍል ሆኖ እየተንፈራፈረን ያለው ድምፅ ለማሰማት ጥረት ያደርጋል። ነገር ግን እየተሳካለት አይደለም። በአንድ በኩል ሩያ ክፍሏ ቁጭ ብላለች። ድንገት እናቷ እየመጣች ነው። ሩያ እያለቀሽ ነው እንዴ? ልብስሽን አለበሽም እንዴ? መውጣት እኮ አለባችሁ እኮ በጊዜ እኮ ትምህርት ቤት እኮ ይረፍዳል እኮ አትሄጂም እንዴ? አለቻት። አልሄድም አልሄድም፣ በቃ መተኛት እፈልጋለሁ ብላ አልጋዋ ላይ ወጣች። ሩያ ምን እየሆንሽ ነው ያለሽው? አለቻት። እማዬ በቃ በስተ ውጪ በሩን በደንብ ዝጊው እሺ፣ መተኛት አለብኝ አለቻት። ከዛ ሽምኒም አአ ይህማ ትክክለኛ ነገር አደለም ብላ ወደ አላስደውለች ሄሎ፣ አላዝ እንዴነ ነ ምን? እባክህ ዛሬ ሩያ ልትወስዳት ትችላለህ? ናና ከቤት ውሰዳት እባክህ። ልጄ ዛሬ ቤት ብቻ መሆን አዎ አብራችሁ ደግሞ ማታ ላይ ደግሞ የሆነ ቦታ ሂዱ፣ ደስ ይለኛል በጣም። አዎ ልጄ ዛሬ ከፍታት እንድትሆን አልፈልግም አለችው። ስልኩ ከተዘጋ ዘጋ በኋላ ሩያ በቃ አላዝ እየመጣ ነው ልብስሽን ለባብሽ እሺ ቶሎቤ ቶሎቤ ቶሎቤ ብላት ወጣች። ሩያውንም ቢሆን ጥቅልል ብላ ጋደም እንዳለች ታለቅሳለች። በሌላ በኩል ያማን ይህንን ሰዓት ይዞት ወደ ጌጣጌጥ መሸጫ መጣም፣ ከመጣ በኋላ ጌጣጌጥ መሸጫ ያለው ሰውዬ እየተመለከተው ነበረ። ይሄ በጣም ውድ ሰዓት ነው እያለው ነበረ። ከዛ ያማን የምር ነው አለው። አዎ እንደገና ደግሞ በጣም ለተወሰኑ ሰዎች ነው የሚሰራው ሲሉ ነበረ እኮ ዋጋው ታዲያ ስንት ነው ብሎ ያማን ጠየቀ። አምስት መቶ ሺህ ሊሬ ያወጣሉ ብሎ ጠየቀው። አምስት መቶ ሺህ ሊሬ በፍጹም አንድ ሚሊዮን ሊሬ ከዛ በላይ ይወጣል አለው። እየምርህን ነው እንዴ? በቃ ይሁና፣ በፈለከው ዋጋ ችግር የለም ብቻ አምስት መቶ ሺህ ሊሬ ይምላልኝ እያለው ነበረ። ከዛ ሰውየው ሰዓቱን ትኩር ብሎ እየተመለከተው፣ ያማን ካሁን ካሁን ገንዘቡን ሰጠኝ ብሎ እየተጠባበቀ ነበረ። ይቅርታ አድርግልኝ ነገር ግን እኛ ይህን ሰዓት መውሰድ አንችልም እያለው ነበረ። ከዛ ያማን ለምን አልገባኝም ብሎ እየጠየቀ ነበረ። በሌላ በኩል አላዝ የተፈጠረውን ነገር እየነገራቸው ነው፣ ለቻላ እንዲሁም ለፍቅረኛዋ ከብላ ጠገብ ተቃቅፎ ተቀምጠው ነበረ። ከዛም በኋላ ቅድም የሰጠው ሰዓት ፌክ ሰዓት እንደሆነ ነገራቸው። ከት ብለው ይስቃሉ። ከዛ ቻላ ከየት ግን አመጣ ወይን ሰዓት ብላ ጠየቀችው። ፍቅረኛሽ ኗ ለልደት ጊዜ ሰጠኝ ብሎ ነገራት። በዚህ አጋጣሚ ሩዝ ጋር እንደሰጠው ሲናገር ቻላ ገረማትና አየችው። ምን ላርግ ታዲያ መቼስ አባቴ እንደዚህ አይነት የቅንጦት ስጦታ እንድሰጥ ገንዘብ አይሰጠኝ ብሎ ሲመልስ ነበር። ድንገት ቻላ ተጠራጠረችው። አንገቷ ላይ ያረገችው ሐብል ስጦታ የሰጣት እሱ ነበረ። ይሄ ነገር ስፌኪን እንዴ ብላ ምን እሺ ምን ወሹ ብቻ ነው ይህኔ አንገታ ብላ አብረና አንድ የገዛ ነው አብረን አንድ ደን ገዛ ነው ምንድን ነው ደግሞ የምታስበው እያለ ነበር። አረረ እንደዛ ኳ አደለም፣ ገርሞኝ እኮ ነው ሰርፕራይዝ ዶኝ እኮ ነው እያለችሁ ነበር። አረ በጣም ነው የምታሳዝኝው በጣም ነው በቃ አሁንማ፣ ምን ሁሉም ሙዳችንን በሙሉ ረበሹ እኮ ብሎ ከተቀመጠበት ተነሳ። በሌላ በኩል ኢኬር እጁን ለማስለቀቅ ጥረት እያረገን ያለው በእግሩ ፍለፊት የተደደረውን ወይን እየረጋገጠ እንዲሰበር እያደረገው ነበረ። ሩያ ድምፅ ሰማቸውንም እማዬ፣ ምንድን ነው ድንቆይ ድምፅ የሚሰማኝ ትላት አለች። ምን ባክሽ ቤት እኮ እያስተካከልኩኝ እንዳለ ጥፋት በጥፋት ሆነ በቃ ጋ ትላት አለች። ሩያ ላገዘሽ አለቻት። ነገር ግን ሻይብኔም አያስፈልግም፣ አያስፈልግም። አንቺ መውጣት አለብሽ እሺ? ያው እማዘን የለብሽም ከዚህ በኋላ እሺ? ይሄ መንገድ ዳር ላደገ ልጅ ብለሽ ኖር የምታዝኘው? ምን ነካሽ? ምን ጎደለሽ? ምን አነሰሽ? እያለችዋን ነበረ ሻላ እንዲሁም አላዝ ሩያ እስኪት መጣረስ እየጠበቀዋን ነበረ። አረባ ካላዝ በቃችን፣ ልጅ እኮ በጣም ብዙ ጠበቅናት እንሂድ ትለዋለች። ቆይ ትንሽ እንጠብቅ ትንሽ እንጠብቅ ይላታል። እንዴ ከመጀመሩ ደግሞ እሷን መጠበቅ የጀመርከው እንዴ? አንተ የእናትን ጡት መጥባት ስታቆማ? እንዴ እሷን የተውቀት ምንድነው? ደግሞ ዛሬ ደግሞ ምን ትዝ አለ? ምንድን ነው እያለችው ነበረ። እስኪ ተኝ እባክሽ፣ ብዙ ማታውቂው ነገር አለ እያላን ነበረ። ምንድን ነው ዛሬ ደግሞ የእሷ ነገር ትዝ አለ? እያለችው ስታርበው፣ በቃ አንቺ የፍቅር ግንኙነትሽን አንቺ መቆጣጠር አልቻልሽም። ነገሮች ከቁጥጥር ውጪ ሲሆኑብሽ መተሽን መደንፋት ነው እንዲህ አንቺ የምታውቂው እያላን ነበረ። አላዝ ቢያንስ እኔ እየሞከር ኩኖሽ እኔ እንዳንተ ፈሪ አይደለሁም። እኔ ፊትለፊት ማድረግ ያለብኝን ነገር አውቃለሁ፣ ሁሉንም ነገር እጋፈጣለሁ እያለችው ድንገን ነበረ። ያማን መጣ። ያማን እንደመጣ ወንድም መጣ ይላታል አላዝ እያለ እየተጣራ ከመኪና ወረደ። እርሻው ምን ልታረግ ነው ትሏለች እሷ። አቤት እኔ ነኝ እያል ነበር አላዝ። ምንድን ነው አንተ ያራከው እንዴት ነኔ ንግስት ታደረግብኝ ያለ አንተ። ቆይ ከኔ ምድ የምትፈልገው ስድብ መሆኑ ነው አንተ። ቆይ ምንነካ እያሉ ነበረ። ምን አረኩ እያሉ ነበረ። ከዛ ያማን አስተኝቶ መኪናው ላይ አንቀው ምሮ ከኔ የምፈልገው ይህ ነው፣ ከኔ የምፈልገው እያለ እየጮኸበን ነበረ። ምን ልታረግ ነው ታዲያ እያለ አላዝ እየጠየቀው ነበረ። ድንገት ሩህያ እያመጣች ነበረ። እንግዲህ ጄሱራ ችግር ውስጥ የገባው ራሱ ጄሱር የደና እያለ አላዝ ይናገራል። ድንገት ሩህያ እያመጣች በቃችሁ በቃችሁ ብላ ስትጮህ ነበረ። ደግሞ ጀመራ እያለችው ነበረ። ከዛ በኋላ ሰላም ስጠን አለችው። አትበጥበጠን፣ አትረብሸን በቃ ይበቃል ከዚህ በኋላ ብላ ጮኸችበት። ከዛ መኪና ውስጥ ገቡ ለሶስት ከገቡ በኋላ ይሄዳሉ። ከዛ በኋላ ያማን ወደ ውስጥ እየገባ እናቱም ተጨንቃ እየጠበቀችው ነበረ። ያማን አሊ የት ነበርክ አለችው? ምን እዚህ ትንሽ አነስ ያለች ጉዳይ ነበረች እያለ ነው። ምንድን ነው በጠዋት የወጣኸው ለዚች አነስ ያለች ጉዳይ ጉዳይ ነው? እስኪና ተቀመጥ አለችው። እሺ ብሎ ወደ እነሱ እየቀረበ ነበረ። ከዛ በኋላ ሰራን ኔስሌን በቃ አጭቅጭቅ እንጂ ልጁን ረፍት ማረ ከፈለገስ ሲል ነበረ። ችግር የለም ብሎስ ተቀመጠ። ከዛ እስኪ በል ባለፈው ለታ እየነገርከን ከግማሽ ነበር ያቆም ነው፣ ምን ነበር ያስታወስከው? እስቲ ምንድን ነው? እስኪ ንገረን በደንብ አለች ነስሌያን። ሁሉም ተጨንቀው ይመለከቱታል። በተለይ ሽረፍ ያታቸው። ከዛም በኋላ እሱ ጄሶር ናስ የነገሩትን ነገር አስታወሰ። ይህም ሁሉንም ነገር በግልጽ አትናገር ብለውት ነበረ፣ ትንሽ ጠብቅ ታገስ ብሎታል። ከዛ ሶን ምንም ነገር የለም አለፈግክ ብሎ መጨናነቅ ፊቱ ላይ አይታየ ነገር ግን ያገተው ሰው የሆነ ከምድር በታች ቤት እንደጣለውና ከዛም በኋላ እግሩን እንደቆረጠው ተናገረ የቱ ጋ ነው እየቆረጥከው ብሎ ጠየቁት ከተቀመጠበት ተነስቶ እዚህ ጋር ብሎ ሙሉ ለሙሉ በደንብ አሳያቸው ኤጄ ሁሉ ሲካሄዱ ሁሉ ሲያወሩ ራቅ ብላ ያየቻቸው ነበረ ኤጄ ኢኪያርን እግሩ ላይ ጠባሳ እንዳለ አይተዋለች ጠረጣሪዋ አሁንም አልተቋረጠም እሱን መጠርጠሯን አላበቃችም እንደሆነ ጠረጣሪዋ በጣም እየጨመረ እየመጣ ነው ያለው እንደዚህ እያለ እየነገራቸው እሺ ስለ ድምፁ ስለፊቱ የምታስታውሰው ነገር አለ የሆነ ትዝ የሚል ነገር አለ ብለው ሳራንና ነስሊያን ይጠይቁታል። እንዲህ እያሉ እየጠይቁት አላውቅም እያለ ተቀመጠ። ከዛ በኋላ ኤርትራፍ ድንገት ይቅርታ ብሎ ስልክ ሊያናገር ራቀ። ፊቱ ላይ ኃይለኛ ጭንቀት ይነበባል። ከዛ ስልክ እያናገረ እየወጣ በአንድ በኩል የአማናንም ቢሆን አያቱን ይከታተሏል። ከዛ ሰራን አይዞ እንደዚ ያረገው ሰው በትክክል ዋጋ ይከፍላልሽ፣ ሁሉም ለስራቸው ዋጋ ይከፍላሉ እያሉ ነበረም። ከዛ እሱ በቃሊድ እያለ እነ ነስሊያንም ወደ ስራ ሊሄዱ ናቸው። ከዛ እሱ ዝም ብሎ ያስባል። በሌላ በኩል ሸብኔም ስልክ እየተደወለላን ነው። ኧረ ቅድም ቅድም ሩያ በጣም እየጠረጠረችኝ ብዙ ጥያቄ ሲጠቀ የነበረ የኢኪያርን ነገር መቆጣጠር ከብዶኛል፣ ተገናኝተን ተነቀድ መውጣት አለብን ብላ እያወራች ነበረ። ነገር ግን ኢኪያር ቅድም ከሰበራቸው ጠርሙሶች አንዱን ወስዶ የታሰረበትን ገመድ እጁን ለመፍታት ጥረት እያደረገ ነው። በመጨረሻም ፈታ። ከፈታ በኋላ የታሰረበትን በቀጥታ በሩን ለመክፈት ታገለን ቢያለው ቢሆነ ብረት ነገር ፈልቅቆ እየከፈተው ነበረ። በሌላ በኩል እነ ጄሱር ለያማን ቴክስት እያረጉለን ነው። ከእሙት ጋር ናቸው ሆስፒታል። ምክንያቱም አሁንም እያሳድዷቸው ያሉት ሰዎችን መራቅ አለባቸው። ያማን ደወለና ትንሽ ጠብቁኝ እኔ ገንዘቡን አመጣለሁ የትም እንዳትሄዱ ብሎ ከዛ እንዳይርቁ እየነገራቸው ነው ጄሱ ከዛ በሆስፒታሉ ቀጥታ በፎቁ በኩል ሲመለከት ወደታች የያዕቆብን ሰዎች እያያቸው ነበረ ከስር ቆመዋል አሲም እያየቻቸው ነው ሁለቱ ተጨንቀው እንዳለ ኦሞት ምንሆናችሁ ነው ከቅድም ጀምሮ ወደ ውጭ ስትመለከቱ ነበር ችግር አለ እንዴ ብሎ እየጠየቃቸው ነበረ የለም እያሉ እየዋሹ ያረሳሱታል ያማን ከዛ ብሩን ከየት እንደሚያመጣ ግራ ገባው ጨነቀው አምስት መቶ ሺህ ሊሬ አምጣ ተብሏል ይህን ገንዘብ ከየት ማምጣት እንዳለበት ግራ እየገባው በቀጥታ ወደንነስ ቢሮ ገባ። ከዚህ ቀደም ለመጀመሪያ ጊዜ እዚህ ቤት እንደመጣ ከካዝና ውስጥ ገንዘብ አውጥታ ልትሰጠው ሞክራ ነበረ። እዛ ውስጥ ብዙ የሆነ ዶላር እና የሀገር ውስጥ ገንዘብ ሊሬም አለ። ከዛም በኋላ አሁን ሊከፍተው አሰበ። ከዛም በኋላ የይለፍ ቃሉን እያስታወሰ ነው። ካስታወሰው በኋላ ካዝናውን ከፈተው። ከከፈተው በኋላ ቶሎ ቶሎ እያለ ገንዘቡን እየወጣ ነበረ። ገንዘቡን ከካዝና ከወጣ በኋላ ሩህያ ያለችው ነገር ትዝ አለው። በአጥር ዘለነው፣ የሌላም ቀን ምዘርፈው ያለችው ነገር ትዝ ካለው በኋላ እኔ ሌባ አይደለውም ብሏታል። ከዛ ራሱ ሌባ ነኝ ወይ ብሎ ጠየቀ። እንዳልሆነ ራሱን አሳመነና ካዝናውን ዘጋው። ዘጋውና ወጣ። መዝረፍ አልቻለም። በሌላ በኩል በቀጥታ ኢኪያር ከቤት እየወጣ ነው። ሻንጣውን ይዘው ታክሲ ውስጥ ገባ። ይህን የምትመለከተው ኤጄ ናት። ኤጄ አመለጠ ብላ ሮጣ ማታውቀው ልጅ አሁን በኃይል እየሮጠች ነው። ያማን ከቤት እየወጣ ነው። ጨንቆታል። ገንዘቡን ከየት ነው መመጠው ብሎ እያሰበ ያለ ድንገት ኢኪያርን ታክሲ ውስጥ አየው። ታክሲ ውስጥ ገብቶ ሲሄድ ሲያየው ኤጄ በአንድ በኩል ወንድሜ እያለች ነበረ። ሊከተለው ነበር። ኤጄ ግን ወንድሜ ወንድሜ ብላ ድንገት ወደቀች። ራሱ አንስታ ስታወርቅ፣ እሱ ወዲያው አንስቷት ወደ ቤት ይዟት እየሄደ ነበረ። እነሩ ያቻላና አላዝ ትምህርት ቤት መጥተዋል። አብረው ወደ ውስጥ እየገቡ ናቸው። አሁን አላስ ለሩያ ፍቅሩን ሊናዘዝ የሆነ አጋጣሚ እየፈለገ ነው፣ ግን አጋጣሚውን አላገኘም። እሷውንም ቢሆን የተለየ እንክብካቤ ሲያሳያት ግራ እየገባን ነው። በአንድ በኩል ደግሞ ቻላም እየሳቀችበት ነበረ። ቻላ ድንገት የእሷን ፍቅረኛ ሩዝ ጋርን ከባለፈው ሴት ጋር ቁጭ ብሎ እያወራ አየችው። በጣም ተቀራርበው ነበረ። ከዛ በኋላ አላስ ቀንድን ስራ አለብኝ ብሎ ለሩዝ ጋር ተጠጋ። ሩዝ ጋርን ሰላም እያሉ ነበረ። ከዛም በኋላ ቻላ አሁን ሩያን ታማክራት ጀመረ። ይሁልስ ቻላ፣ አንዳንድ ጊዜ ነገሮችን መጋፈጥ አለብሽ፣ ደፋር መሆን አለብሽ፣ ዝም ብለሽ ብቻ መናደድ ብቻ ሳይሆን በድፍረት ነገሮችን ተጋፈጪ እያለቻ ነበር። ዘላ ሩዝ ጋርን አቀፈችው። ቅድም ካጠፎኝ ይቅርታ ብላ ይቅርታ አስጠይቀው ነበረ። ከዛም በኋላ ሩዝ ጋር ትቷት ከአላዝ ጋር ይሄዳል። ጄሶርና አሴ ራ እስከመቼ ድረስ ነው እሙትን የምንዋሻው እየተባባሉ ይማከራለውን ቢሆን ከዙ ሆስፒታል መራቅ የለባቸውም። ድንገት ያማንን አገኙት። ያማንን ሲያገኙት ምን ተፈጠረ ሲሉት ኤጄ ታማ ይዟት እንደመጣ ይናገራል። አሁን እየተቃቀፉ ናቸው። በሌላ በኩል አላዝ ለሩዝ ጋር ከሩያ ከባድ ፍቅር ይዞኛል፣ በፍቅሯ ላብድ ነው ብሎ የነገሩ ነበር። የምርህን ነው ይሏል፣ ሩዝ ጋር አዎ የምሬ ነው የምሬ ነው የለ እያለው ነበረ። ወይኔ ወንድሜ በመጨረሻም በመጨረሻም አደረከው ፍቅር የለም ምናምን እያልክ ስቀባጥር የነበርኩ ሰው እያሁን ፍቅር የያዘ በመጨረሻም ገባ። አየ መጀመሪያም ኮይን ነበር ስለ ነበረው ና ሻሪፍ፣ በቃ እንሂድ ሽ ወደ ስራችን እያሉ ነበር። ዛሬ ብዙ የምናደርገው ነገር አለ ይሏል። ምን እያለ ሩዝ ጋር ስጠይቀው ብዙ ነገር ብዙ ነገር ለቻላግ እንዳነግራት እያለው ነበረ። አሁን ኤጂ ሆስፒታል መታ ታኘት አለች። ኔስሊያና አጠገባ ናት። አንዳንድ ምርመራዎችንና ህክምናዎችን እያደረግ ችላል ነበረ ፊት ለፊቷ የተቀመጠው ደግሞ ወንድሟ ያማን ነበረ። አያቷ እሽረፍም አባቷም ነበሩ። ከዛ በኋላ በቃ ረፍት አርጊ ብሏት ሁሉም ተራ በተራ እየወጡ ናቸው። ያማንም ወጣ። ነገር ግን ኤጄ አባቷን እጁን ይዛ ቆይ አባዬ አለቸው። አባቷ ቀረ። ከዛም በኋላ ቅድም ያስተዋለችውንና ባለፈው ያየችውን ነገር ገጣጥማ ከተረዳኝ ብላ ልትነግረው ነበር። ያማን ደግሞ በሌላ በኩል ከነ ጄሶርና ሲጋ ተቀምጧል። እስካሁን ድረስ ገንዘቡን ለማግኘት ያደረገው ሙከራ በሙሉ ነገራቸው። በተለይ ወደ እናቱ ቢሮ ገብቶ ገንዘቡን ሊወስዳልና እኔ ሌባ አይደለም ብሎ እንዳቆመ ነገራቸው። እንግዲህ እኔ መክፈል ካልቻልኩኝ እሷ ናት በዚህ ሰዓት ለኔ ያለችልኝ፣ እያለ መናገር ይጀምራል። ዝም ብለው ያዳምጡታል። ከዛ ኤጄ ምናልባት ነገሩን እያካበድኩት ሊሆን ይችላል፣ ምናልባት በጣም ብዙ እያሰብኩኝ ተጨንቄም ሊሆን ይችላል። ግን አባዬ ምናልባት ወንድሜ ቅድም እያገተኝ ሰው እግሩን ተቆርጦ ነበረ፣ ጠባሳ ነበረ ሲል ነበር ካየው። እኔ ደግሞ ባለፈው ሁለታ እማዬ ስልኳን ረስታ የአክስቴ ሸምኒን ቤሴድ ኢኪያር ወንድሜን ሳየው እግሩ እግሩ የትልቅ ጠባሳ አለቸው፣ አለችው። አንቺ ደግሞ ከመቻ አድገች ነው መርማሪውን ሽው። ረፍት አድርጊ ረፍት አድርጊ፣ በቃ ዝም ብለሽ እኮ ነው የምትጨነቂ። በቃ ተኝ ይበቃ ብሏት ሄደ። ብዙ እንዳታስብ እየጠየቀ አልነበረ። አላዛውንም ቢሆን ከሩህያ ጋር ብዙ ለመቀራረብ ጥረት እያደረገ ነው ያለው። አንዳንድ የሆኑ ሮማንቲክ የሆኑ ድርጊቶችን አላዝ ከዚህ ቀደም አርጎ ማያቃቸውን ነገሮች እያደረገ ነበረ። በሌላ በኩል ደግሞ ቻላ ሮዝጋር ፍቅረኛ የት ነው ብላ እየፈለገችው ነበረ። እየፈለገችው ጓደኞቿን ተማሪዎችን እያጠያየቀች ነበረ። ከዛ ቢሆነ ወለል ላይ እየተራመደች ነበረ። ድንገት የእሷ ፍቅረኛ ሮዝጋርና ቅድም አብሯት የነበረችው ሴት ከየሆነ ከባዶ ክፍል እየወጡ አየቻቸው። ሁለቱ ብቻቸውን ነበሩ እየወጡ እያለ በአንድ በኩል ፊት ለፊት አብራው የነበረችው ሴት አየቻትና ትንሽ ደብሯት ራመድ ራመድ ስትል ሮዝ ጋር ደግሞ ሱሪውን እያስተካከለ ነበረም ይሁን ነገር እንደተፈጠረ ገባት እንባ እየተናነቃት ታያቸዋለች ከዛ ሮዝ ጋር ያይኔ ፍቅር ብሎ ድርሷ ሲጠጋ ነገር ግን ቻላ ራመድ ራመድ እያለች ልጅቷን ትከተላታለች